በአብይ ጥረት የተለመደ የበጋ መስኖ ስንዴ ልማት ውጤቱ ልቋል። አሁን ላይ በበጋ መስኖ ብቻ የሚገኘው የስንዴ መጠን ድሮ ዓመቱ ሙሉ ከምናገኘው በልጧል። የዚህ ውጤት ባለቤት አብይ አህመድ ነው። ሌላው ከተሞችን ልዩ ውበት የሚያላብስ የኮሪደር ልማት እየተሰራ ነው። በበርካታ ከተሞች እየተሰራ የሚገኘው የኮሪደር ልማት ስራ በህዝቡ ተወዷል። ሁሉም ከተሞች ላይ ስራው ሲጠናቀቅ ልዩ ውበት የሚያላብስ እንደሆነም ታምኗል። በተጨማሪም ኢትዮጵያ የድሮን ቴክኖሎጂን ለግብርና ማሳለጫነት ትጠቀማለች። ኢኮኖሚያችን በፍጥነት ያገገመበት ምክንያት ምርታማነታችን መጨመሩ ነው። የኢትዮጵያ ኢኮኖሚ ከቅርብ ጊዜ አስፈታኝ ሁኔታዎች በኋላ ለፍጥነት ያገገመ መሆኑን መረጃዎች አረጋግጠዋል። ኢትዮጵያ ወደብ ያስፈልጋታል። ወደብ ለኢትዮጵያ መስጠት ማለት ለቀጠናው ዘላቂ ሰላምና ልማት ማረጋገጥ ነው። በዚህም ላይ መሪያችን እየሰራ ነው። መሪው ሁልጊዜም ስራ ላይ ነው። አባይን ለመገንባት ያሳየው ጥረት ይኸው ውጤቱን አሳይቶን የሁላችን ኩራት ሆኗል። አብቹ ታሪክን ማደስንም በተግባር አሳይቶናል። የኛ መሪ እረፍት አልባ ነው፣ ሁሌም ስራ ላይ ነው።